ጥሩ ጓደኛ ማድረግ ስትሞት ያዝንላል። በሀያት ካለ ይረዳ። ካረዳም አይዲያውን ይሰጣል፣ አቅጣጫ ይሰጣል። አፍሽር ስራ እንጀምራለን ዛሬ በጣም የጓዳሉ ብትላቸው፣ ጓደኞች እኮ ቻይና ይጂ ብሎኛል አንዱ። ቢሚ ቻይና ይጂ፣ ሁሉም ይፈራራል። ለምን እንደነሰለ፣ አንዱ የሚያመጣውን አንዱ እንዲያውቅ አይፈልጉ። ቻይና ድረስ ሄዶ ይጣላል። እዚህ ታዲያ እንዴት ራህመት ይወርድ? አንተ ሰውን እንዴት በልብስ ትለካለህ? ሰውን እንዴት በሶሻል ስታተሱ በማህበራዊ ደረጃው እንዴት ትለከዋለህ? አላህ ዘንድ ያለ እኔ በየመስጅዱ ያለ ግጭት በየቦታው ያለ የሙዕሚንን ከሙዕሚን መናናቅ በጣም የሚያስደነግጠኝ፣ ለዚህ ነው። ያ የናቅከው ሙዕሚን ኪላፍ የሆነ በኪላፍ ሊኖር ይችላል፣ አስተሳሰብ ልዩነት ሊኖር ይችላል። ይህ የናቅከው ሙዕሚን ወንድምህ። ይህ እንዲህ አድርገህ የሰደብከው ያብጠለጠልከው ሙስሊም ወንድምህ አላህ ዘንድ ወልይ ምን አውሊያ ኢላህ ከሆነ አለቀል ማለት። ምክንያቱም ንብል ከኔ ጋር ጦርነት ከፍቷል። የእኔን ወዳጅ ጠላት አድርጎ ያ ረሱል ላ በሀዲሳቸው ምን ይላሉ መሰላችሁ ኢነላሃ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም ይላሉ። በጣም የሚገርም ንግግር ነው። ኢና አላህ ላ የንዙሩ አላህ ሱብሓነሁ ወተዓላ አይመለከትም፣ ኢላ ስዋሪኩም ወደ ቅርጾቻችሁና ወአምዋሊኩም ወደ ገንዘቦቻችሁም አይመለከትም። ወላኪን ነገር ግን የንዙሩ ይመለከታል፣ ኢላ ቁሉቢኩም ወደ ልቦቻችሁና ወአዕማሊኩም ወደ ስራዎቻችሁ ይመለከታል። ስለዚህ አንድን ሰው በምናየው ነገር በለበሰ ወይም ደግሞ በቅርጹ በማንነቱ ወይም ደግሞ ላዩ ላይ በምናየው ነገር መገምገም አንችልም። ምናልባት ያህ ሰው አላህ ዘንድ በጣም ትልቅ ደረጃ ያለው ሊሆን ይችላልና አላህ ስብሃነሁ ተዓላ በቅርጾቻችንና በልብሶቻችን ስለማይገምተን፣ ምክንያቱም አላህ ዘንድ ትልቅ ደረጃ ያለው ልቦቻችንና የምንሰራቸው ስራዎች ስለሆኑ ስለዚህ ሰዎችን በልብሳቸው በገንዘባቸው ወይም ደግሞ በቅርጻቸው መገመት በጣም ትልቅ መሸወድ ነው። ጓደኛ የሚባሉት ሲለያዩም ለአላህ፣ ሲገናኙም ለአላህ፣ ሲዋደዱም ለአላህ፣ ሲተራረሙም ለአላህ ብለው የወንድሙ ለክሶ ሲደርስ አጠገቡ ነው። ሲያገባ አጠገቡ ነው። ሲተክዝ አጠገቡ ነው። ግራ ሲገባ አጠገቡ ነው። ከሚስቱ ጋር አንዳንድ ነገር ሲፈጠርበት አጠገቡ ነው። ከባሏ ጋር አንዳንድ ነገር ሲፈጠርባት አጠገቧ ናት። አለ ነው የዚህ አይነት ጓደኛ ወይስ ከአንገት በላይ ነው? ሐቢቢ ደናና ሐቢቢ እንዴት ነህ፣ አርለም ንባባሉ ዝም ብሎ ሐቢቢ ይባላል እንዴ? ደናና ብለ ተናገር። ሐቢቢ ማለት እኮ በቃ ወዳጄ እኮ ያልክ ያለው የውስጥ ወዳጄ እኮ ያልክ ያለው ጓደኛ ካንተ ጋር አለወይ ስለዚህ ከአርሽ ጥላ ስር ከሚያደርጋቸው ሰዎች መካከል አንዱ ማን ናቸው? ረጁሉን ተሐባ ፊላሂ ወፍተረቃ ዐለይሂ ሲዋደዱ ለአላህ ብሎ ሲለያዩ ለአላህ ብሎ ያሉ ናቸው። ሰው አጥንቱ ሊሰበር ይችላል። አጥንቱ በጥገና ይመለሳል። የሰው ልብ ሲሰበር ግን ከባድ ነው። እንቅልፍ ይነሳል። ሌሊት ያ አላህ ያስብላል። ምናልባት እኛ የሰበርነውን ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል። ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም፣ እህ ሲልብን ያድራል። ምርጥ ጓደኛ የጎደለብህ ዕለት የሚረዳህ ነው። ጥሩ ሰው የተጣላህ ዕለት የሚያስታርቅህ ነው እንጂ አብሮማሁ የሚያዋራ ሰው አይደለም። አብሮ የቸገረ ዕለት የጨለመብህ ዕለት ከወደክበት የሚያነሳህ ነው። ጥሩ ሰውን የምታውቀው በዚህ ብቻ ነው። ከዚህ ውጭ ልታውቀው አትችልም። በህይወታችሁ ውስጥ ፈጽሞ ማጣት ከሌሉባችሁ ነገሮች ቤተሰቦቻችሁ ነው። ቤተሰብ ውስብስብ ከመሆኑ ጋር ከየትኛውም ግንኙነቶች የበለጠ ትኩረት ሊሰጠው ይገባል። ለጓደኞቻችሁ ብላችሁ ቤተሰቦቻችሁን አትሰዉ። ሀቅ ባልሆነ መንገድ ለስሜቶቻችሁ ባሪያ ሆናችሁ በቤተሰቦቻችሁ ክብር ላይ አትረማመዱ። ቢመርም እውነት ስለሆነ ይሄን ተቀበሉት። ጓደኛ ማንኛውም ሰው ቢሄድ ሊተካ ይችላል። ወላጆች ግን አይተኩ። የቱንም ያህል የሌሎች ሰዎች ወላጆች ወላጆቻችሁ ከሚያሳዩችሁ ፍቅር የበለጠ ስለሚሰጧችሁ እነሱ በእናንተ ላይ ከእናንተ ወላጆች የበለጠ ሀቅ አላቸው ማለት አይደለም። ለወላጆቻችሁ የምትሰጡት ፍቅርና ክብር እንደተመቻችሁ እየቆነጠራችሁና እያሰላችሁ አይሆን። በዚህ ምድር ግፋ ቢለው ለወላጆቻችሁ ልትሰጧቸው የምትችሉት ነገር ክብር ነው። የትኛውም ወላጅ ልክም ይሁን ስተት በልጆቹ መደመጥ መከበርን ይፈልጋል። እረፊ አላህን የሚፈራስ ካልሆነ ድረስ የምትወጁው ሰው አንቺ ለወላጆችሽ በሚሰጪው ክብር ልክ ነው ዋጋሽን የሚተምነው። እረፍ አላህን የምትፈራስ ካልሆነ ድረስ አንተ ያልሰጣቸውን ክብር የምትወዳት ለወላጆች ክብር እንድትሰጣቸው አትጠብቅ። ጸጸት እስኪያሰክናችሁ ድረስ ስሜታችሁ ቅብጣ ያደርጋችሁ ከፋም ለማ ቤተሰብ እጅግ አስፈላጊ ነገር እንደሆነ ለማወቅ መለየትን አጠብቁ። ብዙ ጊዜ ሰዎች ስለ ጓደኛ ስለ እውነተኛ ጓደኛ ወይም ደግሞ ስለ ወዳጃቸው ምናምን ሲያስቡ በጣም ብዙ ጊዜ የሚሸወዱት ነገር አብዛኞቻችንም ጋር ያለ የሚመስለው ችግር ጓደኞቻችንን ከቤተሰቦቻችን አብልጦ መመልከት ወይም ደግሞ እነሱን ከቤተሰቦቻችን የበለጠ አብዝቶ መቅረብ መጨረሻው ላይ ጸጸት እንዲሰማን ያደርገናል። ነገሮች ሁል ጊዜም እንደምጠብቋቸው አይሆኑም። ዛሬ በጣም በፍቅር የምትወዱት ጓደኛቸው ወይም ደግሞ በጣም የምቀርቡት ሰው ነገ ላይ በምን እንደምትጣሉ በምን እንደምትቆራረፉ አታቁም። ለዛም አንዳንድ ምስጢሮችን ወይም ደግሞ አንዳንድ የማይነገሩ ነገሮችን አለመናገር ወይም መቆጠብ መልካም ይመስለኛል። ከዛ ይልቅ ከቤተሰቡ ጋር በደንብ መቃረብ፣ ከነሱ ጋር በደንብ መስማማት የተሻለ ሆኖ ይገኛል። ጓደኛ ማለት ዛሬም ሆነ ነገ የማይለወጥ የደስታም ሆነ የሐዘን ተካፋይ መሆን የሚችል ክፋት የማይፈጽም ለተንኮል የማይሰለፍ ችግር ሲያጋጥም የማይሸሽ ጓደኛ ሲያገኙ ቀርቦ ሲያጡ የማይርቅ ሲደሰቱ ተደባልቆ ሲቸገሩ የማይሸሽ ነው። ጓደኛችሁ የመሻታችሁ ሁሉ ምላሽ ነው። በፍቅር ዘርታችሁ በምስጋና የምታይዱበት ማሳችሁ ነው። ጣፈንታ ዘመዶችን ይመርጥልሃል፣ አንተ ግን ጓደኛ አንተ ትመርጣለህ። እስኪ ደስታ ለሚፈጥሩልን ሰዎች አመስጋኝን ይሁን እነርሱ የነፍሳችን የአትክልት ስፍራ እንዲያብብ እንዲለመልም የሚንከባከቡ ድንቅ አትክልተኞች ናቸው። ከሰዎች ጋር ያለን ግንኙነት ጥቅም ላይ የተመሠረተ ከሆነ የሆነ ጊዜ ያበቃ። ሰውነት ከምንም ነገር በላች የሰው ልጅ ሰው ያስፈልገዋል። ለኛ ሰው መድኃኒታችን፣ ለኛ ሰው መርዛችን። ሁለት አይነት ማንነት ነው ያለው ሰው ነገር ግን በቻልነው መጠን እኛ እውነተኞች ሆነን ጥሮዎች ሆነን የሰዎችን ተፈጥሯዊ ማንነት በሚገባው መንገድ ተረድተን አካሄዳችንን እሾህ ያለበትን ቦታ ተጠንቀቀን እሾሁን ማለፍ ከቻለን ከሰዎች ጋር ሰላማዊ የሆነ ህይወት እንኖራለን። be tolerant with others and be strict with yourself ይባላል። ከሌሎች ጋር በመቻቻል ኑር በራስ ላይ ግን ጠንካራ ሁን ይላል። ምን ማለት ነው? በራስ ላይ ጠንካራ አንተ የማይገቡ የሆኑ ስነ ምግባሮችን ስብዕናዎች መላበስ አይጠበቅም። ቆሻሻ የሆኑ ስብዕናዎች እኛ እናውቀው እንጂ የሚወዱ አልገባንም፣ መቼም አንደርስበትም። እኛ እናውቀውም እንጂ በሰው አይን ሲታይ ጥሩ ጥሩ ነገሮቻችን ይበዛሉ። መለየትም አብሮ እየኖሩ አብሮነትን ማጣት ይከፋል። መሄጃ ከማጣት የበለጠ ሰው አለው እየተባሉ ብቸኛ መሆን ውስጥን ያቆስላል። ከመገፋትም አይጥለኝም ብለው የተደገፉት ሸርተት ሲላደብ ያሳጣል። ከስቃይም ነበርን ከቀደር ማስበለጥ ይበልጥ ያሰቃያል። ከመራመድ ሁሉም የትላንት ውድቀት ላይ ያለ መቆየት ይበልጣል። ከሚገኙ ነገሮች ሁሉም አላህ የመረጦን መቀበል ሰላም ይሰጣል። ሰዎች ወንጀል ላይ ስለወደቁ እኛ ከእነርሱ እንሻላለን ማለት አይደለም። አላሁ ስብሓነሁ ወተዓላ ከዛ ወንጀል እኛን ሰትሮናል። ያ ሲትር ቢነሳ እኛም ያን ወንጀል ልንሰራው እንችላለን። ያ ወንጀል የሰራው ሰው ከሠራው ውጭ የሆነ ወንጀል ደግሞ እኛ እየወደቅን ነው። ምናልባት ይህኛው ወንጀል ላይ አልተሳተፍንም፣ ሌላ ግን ብዙ ጉድለቶች ደግሞ የኛ አለብን። በዛ መልኩ ስህተት ለሚሰሩ ሰዎች ክብራቸውን በጠበቀ መንገድ፣ ህክማ ባለው መንገድ ማረም ያስፈልጋል ለማለት ነው። አላህ ሱብሐነሁ ወተዓላ በሰማ ነው የምንጠቀም ሰዎች አድርገን። ይህ ቪዲዮ ከተመቻችሁ ላይክ እንዲሁም ሼር በማድረግ ብዙ ሰዎች ጋር እንዲደርስ አድርጉት። እንዲሰራላችሁ የምትፈልጉት አይነት ቪዲዮ ካለ ደግሞ ኮመንት ላይ ማሳወቃችሁን አትርሱ። የቴሌግራም ቻናል ሊንካችን እንደምትመለከቱት ነው። ገብታችሁ ፎሎ አድርጉ። እሱ ላይ በጣም አሪፍ አሪፍ የሆኑ ጽሁፎችን እንዲሁም የተለያዩ ነገሮችን እንለቅበታለን። ገብታችሁ ፎሎ አድርጉ። ለቻናላችን አዲስ የሆናችሁ ወይም ደግሞ እስካሁን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ።